ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የጥቅምት 292018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኢትዮጵያ ከፍተኛ የዋጋ ግሽበት መመዝገቡን የራሱ የአገዛዙ ሪፖርት አመልክቷል። ፋኖ ከየትኛውም ኃይል ጋር በትግል ቢተባበር ተለጣፊ አይሆንም ሲል አርበኛ አስረስ ማረ ገልጾ አልተሰሙታላችሁ። የአብይ አህመድ የምንጊዜም አሽከሮች አገኘሁ ተሻገርና ተመስገን ጥሩነህ አለቃችን የፋሲል ቤተ መንግስትን ከአባቶቻችን በተሻለ ሁኔታ ሰራው ብለዋል። ለጠቅላይ ሚኒስትር አብይ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 በኢትዮጵያ ከፍተኛ የዋጋ ግሽበት መመዝገቡን የራሱ ያገዛዙ ሪፖርት አመልክተዋል። በሀገሪቱ የዋጋ ግሽበት ዙሪያ የኢትዮጵያ ስታቲስቲክስ አገልግሎት ያወጣው መረጃዎች እንደሚያሳየው በጥቅምት ወር 2018 የምግብ ነክ ያልሆኑና የምግብ ነክ እቃዎች አመታዊ የዋጋ ግሽበት መጠኖች ጭማሪ አሳይተዋል። በተለይም የምግብ ነክ ያልሆኑ እቃዎች የዋጋ ግሽበት መጠን ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ወደ 142 በመቶ ከፍ ብሏል። ይህ አሀዝ ከጥቅምት 2017 ዓ.ም የምግብ ነክ ያልሆነው የዋጋ ግሽበት መጠን 11.6% ጋር ሲነጻጸር በእጅጉ የላቀ መሆኑን ለመረዳት ችሏል ሲል ካፒታል ዘግቧል። ይህ ጭማሪ በብዙ የኢኮኖሚ ዘርፎች ላይ ባለ ሁለት አሐዝ የዋጋ ጭማሪ የታየበት ሲሆን ከሁሉም በላይ ትራንስፖርት በ27% ማሻቀቡ ተገልጿል። ካፒታል ከተቋሙ ያገኘው መረጃ እንደሚያመለክተው ሌሎች ዋና ዋናው አስተዋጽኦ አድራጊዎች ውስጥ ልዩ ልዩ እቃዎችና አገልግሎቶች 22.3 በመቶ፣ የአልኮል መጠጦችና ትንባሆ 14.6 በመቶ፣ የቤት እቃዎች 14.1 በመቶ፣ እንዲሁም በመኖሪያ ቤት ውሃ፣ ኤሌክትሪክ 12 ነጥብ 4 በመቶ ጭማሪ አሳይተዋል አገልግሎቱ ትናንት ባወጣው መረጃ እንደሚጠቁመው የጥቅምት ወር 2018 ዓ ም አጠቃላይ የዋጋ ግሽበት 11 ነጥብ 7 በመቶ ደርሷል እንደ ተቋሙ ከሆነ በወሩ የምግብ ነክ እቃዎች ዋጋ 10 ነጥብ 2 በመቶ እንዲሁም ምግብ ነክ ያልሆኑ እቃዎች ደግሞ 14 ነጥብ 2 በመቶ ሆነው ጭማሪ መመዝገባቸውን ለማወቅ ተችሏል ፋኖ ከየትኛውም ሀይል ጋር በትግል ቢተባበር ተለጣፊ አይሆንም ሲል አርበኛ አስረስማረ ገለጸ። የአፋብሃ ምዕራብ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና የአፋብሃ ማዕከላዊ ኮማንድ አባል አርበኛ አስረስማረ ዳምጤ በወቅታዊ ጉዳይ ከሮሃ የመዓዛ እንግዳ ፕሮግራም ጋር ባደረገው ቆይታ ፋኖ ነው ከብልጽግና ቡድን ወይም አገዛዝ በተቃራኒ ከተሰለፉ ሀይሎች ጋር ስለሚኖረው ትብብር ምላሽ ሰጥተዋል። በተለይም ፋኖ ካለው የአመራር አደረጃጀትም ሆነ ልምድ አንጻር ከህዋትና ኤርትራ ጋር ቢተባበር ተለጣፊ እንጂ የመሪነት ሚና ላይኖረው ይችላል ለሚለው ጥያቄ ምላሽ የሰጠው አርበኛ ስረስ አሁን ባለው ሁኔታ የትግሉ ባለቤቶች እኛንን አሰላለፉን ዛሬ ላይ ሆነን በህዝባችን ውስጥ ሆነን እንበይናለን ብሏል። ፋኖን ሁለተኛ አድርጎ መቁጠር ትክክል አይደለም ሲልም አክለዋል። ስለ ትብብር ስናወራ፣ ስለ ጦርነት ስናወራ፣ ስለ ሌላውም ነገር ስናወራ፣ ቀዳሚው ነገር ጠላትንም ራስንም በሚገባ ማወቅ ነው ብዬ አስባለሁ። ምንድነው በጦርነት የጠላትን የመዋጋት አቅም ኤቢሊቲውን ከፍ የሚያደርጉ ነገሮችን ማወቅ መተንተንና እነዛን ማጥፋት መቻል አንደኛው ጦርነትን የማሸነፊያ ስልት ነው ይባላል። በዚህ ነገር ካነሳን ብልጽግና የብልጽግና አንዱ በጠላቶች በኩል ደካማ ጎናቸው ነው ብሎ የሚያስበው የተበታተነ ኃይል አለ ብሎ ማሰቡ ነው። የተበታተነ ኔሴንስ እንደ ፋኖ መዋቅር ብቻ ማለት አይደለም። በአጠቃላይ ጠላቶች አንድ ላይ መሰለፍ አይችሉም ብሎ ያምናል ብልጽግና። ስለዚህ ይህንን አስተሳሰብ ይህንን ጥንካሬ ነው ብሎ የሚያስበውን ነገር ማወቅ አስፈላጊ ነገር ነው ብዬ አስባለሁ። በሌላ መንገድ ራስንም ማወቅ ተገቢ ነው። ብዙዎቹ ስለ ትብብር ስናነሳ፣ አብሮ ስለ መስራት ስናነሳ፣ አንቺ ያነሳሽውን ሁኔታ በተደጋጋሚ በተደጋጋሚ ሲያነሱ ይደመጣል። አንዳንድ ጊዜም ዘመቻ ጭምር፣ ዘለፋ ጭምር በእኛ ላይ ሲሰማ እንሰማለን። እናዳምጣለን ሲደረግ እንሰማለን። እና ምንድነው የሁሉ የመነጨው ብዬ የማስበው እኔ አጠቃላይ የትግሉን ባህሪ ዓላማውን አነሳሱን ታሪካዊ አመጣጡን ካለመገንዘብ የመነጨ ነው ብዬ አስባለሁ ከዚህ በፊት በነበረው እንግዲህ ህወት ከኢህዴን ጋር ከኦህዲድ ጋር ከተሂዴን ጋር በመሆን ነው ከደርግ ውድቀት ማግስት የሽግግር መንግስት ምናምን ተብሎ፣ ከዛ በኋላ ዚህ ሀገር ላይ ወደ ኦልሞስት ወደ ሰላሳ ዓመት ወደሚጠጋ ጊዜ መንግስቱ ነው መቀጠል የቻሉት። ዛሬም ያው የዛ የኢህአዴግ ተራፊ የሆኑ ብልጽግና በእነሱ መደላድል ገብቶ ነው ሀገር እያመሰና እያተራመሰ ያለው እና ያን ጊዜ የነበረው አስተላለፍና ታሪካዊ ያመጣት ከዛሬው ጋር ፈጽሞ የሚገናኝ አይደለም። በእኔ እምነት ላለፉት አርባ ሀምሳ ዓመታት የአማራ ህዝብ ወካይ ድርጅት አለው ብዬ አላም ኢንክሉዲንግ ብአዴን ኤዴን የሚባለውም ሆነ ሌላው ማንኛውም አካል በአማራ ህዝብ ወርድና ቁመት ልክ በፍልስፍናው በልዕልናው ልክ የተሰራ ድርጅት አልነበረውም ፖለቲካል ኮዙንም ጭምር የሚወክል አልነበረም። ስለዚህ አንድ ወካይ ድርጅት በሌለበት ሁኔታ አንድ ምስለኔ ድርጅት የሰራውን ስህተት ያደረገውን ተለጣፊነት ከዛሬው የፋኖ ተጋድሎ ጋር ማነጻጸርና እንደ ምሳሌ መውሰድ ተገቢ ነው ብዬ አላምንም። በእኔ በኩል እኔ በአንድ በኩል ራስንም ዝቅ አድርጎ የማየት ችግርና በሽታ ነው ብዬ እንዳስብ ነው የሚያደርገኝ አሁን ባለንበት ነባራዊ ሁኔታ ሰፊ ህዝብ ነው የምናንቀሳቅሰው፣ ሰፊ ቀጠና ነው የተቆጣጠር ነው። የትርክቱም የትግሉም የህሉና ተጋድሎም ባለቤቶች እኛንን የአማራ ህዝብ ነው። ስለዚህ እዚህ ዘመን ላይ ቆመን ነው ይህንን ዘመን መበየን ያለብን። እዚህ ዘመን ላይ ቆመን ነው አሁን ዛሬ ያለውን አስተላለፍ ተገቢነትም ተገቢ አለመሆንም መናገርም ጀጅ ማድረግም የምንችለው እንጂ ትናንትና ላይ ቆመን ዛሬን መበየን አንችልም። ዛሬን መበየን የምንችለው ዛሬ ላይ ቆመን ነው። ዛሬ በቆምንበት ሁኔታ እንዳነሳው ልሽ በራሳችን ህዝብ መካከል፣ በራሳችን መሬት፣ በራሳችን አንጡራ ሀብት፣ በህዝባችን መሀል፣ በህዝባችን መስዋዕትነት የምናደርገው ትግል ነው የምንመራው ትግል ነው። ስለዚህ ለየትኛውም አካል ሰቦርድኔት የምንሆንበት አንዳችም ምክንያት የለም። እኔ በአንድ በኩል ደፈር ተብሎ መነገር ያለበት ሌሎች እንተባበራቸው፣ ይተባበሩን በጠላት ላይ አንድ ላይ እንሰለፍ የምንላቸው ኃይሎች ያለባቸውን ውስጣዊ ቁመናና አጠቃላይ ነባራዊ ሁኔታ መገንዘብ ያስፈልጋል ብዬ አምናለሁ። ትናንትናን ሳይሆን ዛሬን ስናስብ አንዳንዶቹ በራሳቸው ለመቆም ከፍተኛ ችግር ውስጥ በሆኑበት ሁኔታ፣ ሌላውን በተለይ ደግሞ የፋኖን አደረጃጀቶች እና የፋኖን ትግል መርተው ወይ ሁለተኛ አድርገው ይቀጥላሉ ብሎ ማሰብ ትክክለኛ እይታ ነው ብዬ ዛሬ ያለውን የፋኖ ታጋይ እንደ ቀድሞ በአዴን አድርጎ መቁጠርና መመዘን ትክክል አይደለም፣ ያለው አርበኛ አስረስ እንደ አፍሪካ ግዙፍ የነበረውን መከላከያ ሰራዊት ያንበረከከ ሀይል ነው ያለን ሲል የፋኖን አቅም አሳውቋል። ፋኖን የሌሎች ተባባሪና በራሱ የማይቆም አድርጎ መመልከትም የሚከፈለውን ዋጋና መስዋዕትነት ማሳነስ ነው፣ ያለው አርበኛ አስረስ የአንዳንዱ ድል በነጻ የተገኘ አይደለም ሲልም አክሏል። ዛሬ ያለውን የአማራ ታጋይ ዛሬ ያለውን የፋኖ አመራርና ታጋይ ትናንትና በአዴን በምንመዝንበት ልክ መታየት አለበት ብዬ አላምንም። ዛሬ ባገኘሁ ተሻገር ልክ፣ በተመስገን ጥሩነህ ልክ፣ በደመቀ መኮንን ልክ፣ በአዲሱ ለገሰ ልክ፣ በበረከት ስምኦን ወይም በሌሎችም ልክ የሚመዘን የፋኖ አመራር የለም። ዛሬ ያለው የፋኖ አመራር በራሱ አቅም፣ በራሱ ጉልበት፣ በራሱ እውቀት፣ በራሱ ህዝብ እንዳነሳሁት በራሱ መሬት፣ በራሱ የትግል ስልት። ዛሬ የደረሰውን ትግል ያደረሰ በጣም ግዙፍ የሚባለውን አፍሪካ ውስጥ ግዙፍ የሚባለውን መከላከያ በዚህ ልክ አንበርክኮ የታየ የታጋይ ስለሆነ በራሳችን ቀለም እና እይታ ነው ልንታይ የሚገባው። ስለዚህ ከነ ከጠቀስኳቸው ሰዎች እና አደረጃጀቶች ጋር በማነጻጸር እነሱም ጋር በማመሳሰል የሚደረገውን ትብብር ማንቋሸሽ ዝቅ ማድረግ ወይም ደግሞ ተከታይ ይሆናሉ፣ ሁለተኛ ይሆናሉ፣ ጁኒር ይሆናሉ፣ ሌላም ሌላም ነገር ማለት እኔ በራስ ላይ መቀለድና ነውር ነው ብዬ ነው ማስበው። በሌላ በኩልም ካየሽው የሚከፈለውን ዋጋ ማሳነስ ይመስለኛል። በጣም መራር መስዋዕትነት ከፍለንበታል። የትግል እዚህ እንዲደርስ በጣም በርካታ ወጣቶች ተሰውተዋል። ሕፃናት በድሮን ተጨፍጭፈዋል። ሴቶች ተሰውተዋል። አርሶ አደሮች ሞተዋል። በጣም ብዙ ህዝብ መስዋዕትነት ከፍሎበታል። እያንዳንዷ የተገኘችዋ ድል በነፃ የተገኘች አይደለችም። በብዙ ድካም፣ በብዙ ምስቅልቅል፣ በብዙ ዋጋ መክፈል መካከል የተገኘ ደማቅ ድል ነው ድል ነው። ስለዚህ ይሄንን ድልም ይሄንን ዋጋም ዝቅ አድርጎ መታየት አለበት ብዬ አላስብም። አመራሩም አደረጃጀቶቹም ለዚህ በበቂ ሁኔታ በሞት መንጋጋ መሀል እያለፉ ያሳኩት ድል ስለሆነ ይህንን የሚያዩበት እይታ በጣም ከፍ ያለ፣ ዋጋውንም በጣም ከፍ አድርገው የሚያስቡት እና ውጤቱንም ከዛ በላቀ ደረጃ የሚመነዝሩት መሆናቸው መታወቅ አለበት። የአብይ አህመድ የምንጊዜም አሽከሮች አገኘው ተሻገርና ተመስገን ጥሩነ አለቃችን የፋሲል ቤተ መንግስትን ከአባቶቻችን በተሻለ ሁኔታ ሰረዋሉ። የአብይ አህመድን ወንበር ለማስጠበቅ ከአማራ አብራክ ወጥተው መልሰው የህዝባቸውን መከራ በማራዘም ለአብይ ታማኝነታቸውን ያሳዩት አገኘው ተሻገርና ተመስገን ጥሩነ በአጼ ፋሲል ቤተ መንግስት ዙሪያ አስተያየት ስጡ ተብለው ማይክ በማግኘታቸው አለቃችን ከአማራ አባቶች ይሻላል ሲሉ በድፍረት ተናግረዋል። አገኘው ተሻገር ጎንደር ተወልጄ ሳድግ፣ እንዲሁም ስማር አንቀላፍቼ ነበር አብይ ነው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 ለጎብኚዎች እይታ ክፍት ሲሆን፣ እኔ አይ ወዝ ኢሞሽናል በጣም ትልቅ ነገር ነው የተከናወነው። አብይን ለማስደሰትና የተሻለ አሽከርህ ነኝ በማለት ካገኘው ተሻገር የሚፎካከሩት ተመስገን ጥሩ ነህ ደግሞ ቤተ መንግስቱን ለመስራት ከመቶ ዓመታት በላይ ቢፈጅም አብይ አህመድ ግን በአንድ ዓመት ውስጥ እንደገና ሰራው ሲሉ ተናግረዋል። ተመስገን ጥሩ ነህ ያለቃቸውን ቃል ተጠቅመው ቤተ መንግስቱ ተጠግኖ ወይም ታድሶ ሳይሆን እንደገና ተሰርቶ ነው ሲሉም በድፍረት በመናገር የአማራ አባቶችን ታሪክ ለማኮሰስ ሞክረዋል። እነዚህ ሁሉ ተሰብረው ነው እንግዲህ ይሄ ቅርስ ተጠግኖ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 የሶሪያው ፕሬዚዳንት ከነገ በስቲያ ወደ አሜሪካ ሊጓዙ እንደሆነ ተዘገበ። የሶሪያው ፕሬዚዳንት አህመድ አልሻራ በመጪው ሰኞ በዋይት ሀውስ የፕሬዚዳንት ዶናልድ ትራምፕ የክብር እንግዳ ይሆናሉ ተብሎ ተጠብቋል። የበሽር አልአሳድን መንግስት መውደቅ ተከትሎ ስልጣኑን የጨበጡት እኚህ ፕሬዚዳንት ወደ ዋይት ሀውስ የሚያደርጉት ይህ ጉዞ በርካታ አስገራሚ ነገሮችን የያዘ እንደሆነ የሚጠቅሰው ዘገባው በአንድ ወቅት ዋይት ሀውስ እኚህን ግለሰብ ለጠቆመ የአስር ሚሊዮን ዶላር ጉርሻ እንደሚሰጥ ማስታወቂያ ማስነገሩን አውስቷል። አልሻራ እንደ ኢሮፕያን አቆጣጠር በ2014 በወቅቱ የአልቃይዳ ክንፍ የሆነው ሀያት ታህሮሪ አልሻመሪ በመሆናቸው በተባበሩት መንግስታት ድርጅት ማዕቀብ የተጣለባቸው እንደነበሩም ይታወቃል። ነገር ግን ይህንን ድርጅት በ2016 ለቀው የወጡ ቢሆንም ስማቸው ግን ከተመድ የጸጥታው ምክር ቤት የአሸባሪዎች ዝርዝር ውስጥ ያልወጣ ቢሆንም የአሜሪካው ፕሬዚዳንት ትራምፕ ባለፈው ሐምሌ ወር በሰጡት ትዕዛዝ የተጣለው ማዕቀብ እንዲነሳ ማድረጋቸው ይታወሳል። ትናንት ደግሞ የጸጥታው ምክር ቤት ባደረገው ስብሰባ በአልሻራ ባልደረቦች ላይ የተጣለውን ማዕቀብ ማንሳቱ ታውቋል። ማዕቀቡ እንዲነሳ ጥያቄ ያቀረበች የቀረበችው አሜሪካ ስትሆን በምክር ቤቱ ሩሲያን ጨምሮ የጥያቄ በአስራአራት የምክር ቤቱ አባላት ተቀባይነት ሲያገኝ ድምጽ ታቅቦ የሰጣቸው ቻይና ብቻ ናት ተብሏል። ፕሬዚዳንት ትራምፕ ማዕቀቡ መነሳቱን ተከትሎ በሰጡት አስተያየት አልሻራ ጥሩ ስራ እየሰራ ነው በማለት ውሳኔውን አወድሰዋል። የማዕቀቡ መነሳት አልሻራ ወደ ዋይት ሀውስ ለሚያደርጉት ጉዞ መንገድ የሚያመቻች ነው የተባለ ሲሆን በአንድ ወቅት አሜሪካ አሸባሪ ትለው የነበረውን ሰው እንደ ሶሪያ የሀገር መሪ ተቀብላ መጋበዟም አነጋገሪ ሆነዋል። ፕሬዚዳንት አህመድ አልሻራ ባለፈው መስከረም ወር በኒውዮርክ በተካሄደው